በየሆስፒታሉ ተስፋ የቆረጡ፣ በየጸበሉ ስፍራ ያዘኑ፣ እግዚአብሔር ይማርህ፣ እግዚአብሔር ይማርሽ የሚለውን ድምፅ የናፈቁ፣ የሞታቸውን ዕለት የሚጠባበቁ ብዙ ወገኖች አሉ። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳላል። የዋሁ መልአክ ቅዱስ ሚካኤል በአዘርት ላይ በምድሪቱ ላይ በአፍላጋቱ ላይ እንዲሁም ደግሞ በሕፃናት ላይ በአረጋውያን ላይ በሰው ልጆች ላይ ሙሉ የተሾመው ጸሎታችንን በቅድመ እግዚአብሔር እንዲያደርስ ወደ እኛ እየበረረ የሚመጣው የእግዚአብሔር መልአክ በመንገዳችን ሁሉ እንዲቀድምልን ፈቃድ ይሆነልን እና ባተጎላችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱና በምሕረቱ በይቅርታው በዘላለማዊ ጥባቆቱ መግቦቱ አይለየን በእድሜያችንም ይችን ቀን ተጨማሪ ሰጥቶ ዛሬም ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሶስትነት በረዴት በሚገለጥበት የሰላም ድምፁ በሚሰማበት አማናዊው ቅዱስ ሥጋው ክቡር ደሙ በሚፈተትበት አባቶቻችን ያለማቋረጥ ዘውትር ሥርዓት እግዚአብሔር በሚያቀርቡበት በቅዱስናው ስፍራ በምሕረቱ አደባባይ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሮ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት የከበረና የተመሰገነ ይሁን። እግዚአብሔር በፈቀደልን መጠን በጥቂት ደቂቃ የምንነጋገርበት ነገረ መላእክትን የምንመለከትበት መለከትበት የትምህርታችን ሐሳብና መነሻ አረፍተ ነገር አሁን በጠቀስነው የመጽሐፍ ቅዱስ ክፍል በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እርሱ እነዚህን ብላቴኖች ይባርክ ይላል። ቃሉን የተናገረው የብዙዎች አባት የሆነው ለነገደ እስራኤል መባረክ ምክንያት የሆነው በምሽቱና በሌሊቱ እግዚአብሔርንበት በፍቅር ታግሎ ያሸነፈው ከሦስቱ ከታላላቆቹ አሪስ አበው ተብለው ከሚጠሩት እግዚአብሔር በሰማይና በምድር ቃል ኪዳን ከተገባላቸው ከገባላቸው ወዳጆቹ መካከል አንዱ የሆነው ያዕቆብ ነው። ከክፉ ነገር ያዳነኝ አለ የእግዚአብሔር መልአክ እርሱ እነዚህን ብላቴኖች ይባርክ ይላል ዛሬ ሁላችንም በዚህ ስፍራ እግዚአብሔር ያከበረውን የእግዚአብሔር መልአክ በዚህ በሉቃስ ወንጌል ምዕራፍ ስድስት ምዕራፍ ሁለት ቁጥር አስራ ስድስት ላይ የጌታ መልአክ ይለዋል ቅዱሳን መላእክት የእግዚአብሔር ባለሟሎች እንደሆኑ

ቃል ኪዳን የገባለትን የሰውን ልጆች ሁሉ ለማስማር፣ የሰውን ልጆች ሁሉ ይቅርታ ለማሰጠት በእግዚአብሔር ፊት ዕለት ዕለት የሚቆመው የሚያገለግለው ታላቁ የመላእክት አለቃ የቅዱስ ሚካኤልን በዓል ምክንያት አድርገን ነው በዚህ የተገኘ ነው። ታዲያ መጽሐፉም እንደሚናገረው ከክፉ ነገር ሁሉ ያዳነኝ መልአክ እርሱ የእግዚአብሔር መልአክ እርሱ እነዚህን ብላቴኖች ይባርካል። ዮሴፍ የያዕቆብ ለያዕቆብ ልጆቹን ይዞ ኤፍሬምንና ምናሴን ይዞ ለማስባረክ ወደ እርሱ መጥቷል። ያይቆም እንደምትመለከቱት መጽሐፉም እንደሚነግረን የእርጅናው ወራት በዘመኑ ባፈጀ ጊዜ ዮሴፍ አባቱ እንዳረጀ ተመልክቶ ልጆቹን ለማስባረቅ ምናሴንና ኤፍሬምን ይዞ ወደ ያይቆብ መጥቷል ምናልባትም ያይቆብ በዚህ መጽሐፍ ላይ ሲናገር ከክፉ ነገር ያዳነኝ ከክፉ ነገር የታደገኝ በመከራ ሰዓት የደረሰልኝ ከጠላቶቼ ያስመለጠኝ በመንገዴ ሁሉ የመራኝ ከክፉ ነገር የታደገኝ የእግዚአብሔር መልአክ አለ ያዕቆብ ከወንድሙ ከኤሳው በሸሸ ጊዜ በመንገዱ ይመራው የነበረው የእግዚአብሔር መልአክ ቅዱስ ሚካኤል ነው ከጠላቶቹ ያስመለጠው በፍኖተ ሎዛ ከምድር እስከ ሰማይ የወርቅ መሰላል ተዘርግቶ ሲመለከት ያንን ምስጢር የገለጠለት የእግዚአብሔር መልአክ ነው። በደከመ ጊዜ ያበረታው የእግዚአብሔር መልአክ ነው። ጨለማውን ያበራለት የእግዚአብሔር መልአክ ነው። ሲያዝን ያጽናናው የእግዚአብሔር መልአክ ነው። የቅዱሳን መላይክት ተልእኮ ዋነኛው መሠረታዊ ዓላማ ይህ ነው። የሰውን ልጆች ጸሎት ወደ እግዚአብሔር፣ የእግዚአብሔርን ምሕረት ወደ ሰው ልጆች ማምጣት ነው። የቅዱሳን መላይክት ተልእኮ የእግዚአብሔር ልጆች የሰውን ልጆች ከክፉ ነገር መታደግና መጠበቅ ነው። የመላይክት ተልእኮ በደከምን ሰዓት እኛን ማበረታት ነው። ከእግዚአብሔር ዘንድ የሚላኩ ቅዱሳን መላእክት ተልኳቸው ይህ ነው። ከነርሱ መካከል መልአከ ምክሮ የመላእክት አለቃ ቅዱስ ሚካኤል በዋናነት የሚጠቀስ የሰውን ልጆች በመርዳት የሚታወቀው የእግዚአብሔር መልአክ ነው። ለዚህ ነው ታላቁ በምርኮ ዘመን በባቢሎን ምርኮ ዘመን እሳ በችግሮ ለእንስ በእስራኤል መጽናናት የሆነ ለኢየሩሳሌም በኢየሩሳሌም መፍረስ በሕዝቡ ስደት መካከል እግዚአብሔር አዘጋጀላቸው የምርኮ ዘመን ነቢይ የነበረ ዳንኤል ሲናገር እንዲህ ይላል፣ ከዋነኞቹ አለቆች አንዱ ሚካኤል ሊረዳይ መጣ አለ። ና ሊረዳይ መጣ። ቅዱስ ሚካኤል በሕይወታችን ይርዳን። አመስግኖቶላቸው ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣል። ዳንኤልን የረዳ ቅዱስ ሚካኤል ነው። ከአናብስ አፍ የታደገ ቅዱስ ሚካኤል ነው። በጠላቶቹ መካከል ክብርን የሰጠው ቅዱስ ሚካኤል ነው። የእግዚአብሔር ልጆች ቅዱስ ሚካኤልን፣ መቼም የኢትዮጵያውያን የአመት አቆጣጠራችን ስንት ወራትን ያሉን? አሥራ ሁለት አሥራ ሁለት ወራቶች አሉ በእነዚህም በዐሥራ ሁለቱ ወራት እግዚአብሔር ለቅዱስ ሚካኤል ቃል ኪዳን ያልሰጠበት ጊዜና ወራትና ሰዓት ቀናት የሉ። በመስከረም ዐሥራ ሁለት ፋሲለደስን ከመከራ ሥጋ የታደገበትን በዓል እናከብራለን። በጥቅምት አሥራ ሁለት ነቢዩ ሳሙኤልን አዎ በነቢዩ በሳሙኤል አማካኝነት ዳዊትን ቅላ ነገስ የቀባው ቅዱስ ሚካኤል ነው። የተራዳው ምላክ ቅዱስ ሚካኤል ነው። የእግዚአብሔር ልጆች በዚህ ብቻ አይደለም። ታኅሳስ ዐሥራ ሁለት ዱራታዎስና ቴዎምስታን የረዳበት ዕለት ነው። በዚሁ በታሳስ ዐሥራ ሁለት ኢትዮጵያውያን ጻድቅ አባ ሳሙኤልን የታደገበት ያገለገለበት የጠበቀበት ወራት ነው። ጥር ዐሥራ ሁለት ያይኮመን ከእሳው ያይቆብን ከኤሳው የታደገበት ያዳነበት ባለው እነዚህ ነው። ያይቆብ በምዕራፍ 48 ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ በመከራዬ ቀን በክፉ ቀን የታደገኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርካል። ያ በመከራው ቀን የታደገለት በጥር አስራ ሁለት ቀን የደረሰለት የእግዚአብሔርን መልአክ ሚካኤልን ያይቆብ ጠራው። እንዲሁም ይላል ያይቆብ ሲናገር የአባቶቼ የአብርሃም የይስሐቅ አለ እራሱን አልጠራ። እግዚአብሔር እኔ የአባቶቻችሁ የአብርሃም የይስሐቅ የያይቆብ አምላክ ነኝ አለ እግዚአብሔር። የያይቆብ ግን ሲናገር አባቶቹን አስቀድሞ እራሱን አሳንሶ በመልአኩ ይባረክ ዘንድ የመልአኩን የቅዱስ ሚካኤልን ተራዳይነት ሲጠይቅ የአባቶቼ የአብርሃም የይስሐቅ አለ። በዚህ ቀን ጥር ዐሥራ ሁለት ቀን ያዕቆብን የተራዳበት ዕለት ነው። የካቲት ዐሥራ ሁለት አንድ ችግረኛ ሰው ያለ ሥራ ቁጭ ብሎ ሳለ ቅዱስ ሚካኤል ምግብ እየመገበው የደከመ ጉልበቱን እያበረታው፣ ተስፋ ያቆሮ የቆረጠ ማንነቱን ያጸናበትና የቅዱስ ሚካኤል ተራዳይነት የተገለጠበት ዕለት ነው። ከፍ አድርጉና እግዚአብሔርን አመስ መጋቢት ዐሥራ ሁለት ደግሞ ኢአማኒ የነበረውን ቂሶንን ወደ ክርስትናው የመለሰበት ልዩ ገቢረ ተአምራትን ያደረገበት በዓል ነው። ሚያዝያ ዐሥራ ሁለት ነቢዩ ኤርሚያስ በአመፀኛው ሴዴቅያስ እጅ በወደቀ ሰዓት የታደገበት ቅዱስ ሚካኤል ፈጥኖ የረዳበት ዕለት ነው። ምን ላይ ደረስን?

ዳንኤልን በባቢሎን ምርኮ ውስጥ የነበረው ዳናሶች ጉድጓድ የወደቀው ምን እበላለሁ ብሎ የተጨነቀውን ዳንኤልን በነቢዩ በዕንባቆም አማካኝነት የመገበበት ዕለት ነው። ብርሃናዊው መልአክ የተራበች ነፍሳችንን ይመግብል። ብርሃናዊው መልአክ ከአስጨናቂው ከመከራ ስጋ ከመከራ ነፍስ ይታደገን የዛሬው ሰኔ ዐሥራ ሁለት አፌንያን ከሰይጣን ከዲያብሎስ ማታለል የታደገበት ታላቅ በዓል ነው። እንዲሁም ባሕራንን እናትም አባትም ወገንም ዝምድም ሆኖ ሞት የታወጀበትን ባሕራንን ሞቶን በሕይወት ቀይሮ ጥፋት የታወጀበት ባሕራንን እግሮቹን ከመሰናክል ጠብቆ ከዛች ከደሃ መበለት የተገኘውን ባሕራንን ያለ አባት ያደገው ባሕራንን አባት ሆኖ ውግማይረግ አሳይቶ በሀብት ወረደት ጎብኝቶ እግዚአብሔር ከእግዚአብሔር ዘንድ የተላከው መልአክ ቅዱስ ሚካኤል ዛሬ ባሕራንን የተራዳበትና እናትም አባትም ሆኖት ሰርጉን ድል አድርጎ ደግሶ የዳረበት ዕለት ነው። ክብር ምስጋና ለቅዱስ ሚካኤል ይሁን። የመጨረሻው ነሐሴ 13 12 ንጉሥ ቆስጠንጢኖስን የተራዳበት ፋርሳውያን የፋርሳውያንን ክፋት ያስወገደበት በፋርሳውያን ፊት ክብርና ኃይል ሆኖ የተገለጠበት ዕለት ነው። ይሄ ነው እንግዲህ የእግዚአብሔር ልጆች መጽሐፍ እንደሚናገረው ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እርሱ አለ። የማን መልአክ ንገሩኝ እስቲ? የእግዚአብሔር መልአክ ከክፉ ነገር ይታደጋል። የእግዚአብሔር መላእክት ከክፉ ነገር ይጠብቃል። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ማን እንደ እግዚአብሔር የዋ ማን እንደ እግዚአብሔር ጻድቅ ማን እንደ እግዚአብሔር ርሩ ማን እንደ እግዚአብሔር ኃያ ማን እንደ እግዚአብሔር ብርቱ ማለት ነው ከሰባቱ ሊቃነ መላእክት መካከል አንዱ የሆነው የመላእክት አለቃ ቅዱስ ሚካኤል ዛሬ በዓሉን የምናከብረው ስለ ስድስት ነገር ነው። ስለ ስንት ነገር ነው ተናገሩ። ስድስት ነገሮችን ምክንያት አድርገን የመጀመሪያውና ዋነኛው በዛሬ ዕለት የቅዱስ ሚካኤልን በዓል ስናከብር በዓለ ሲመቱን ነው። ምኑን ነው አልኳችሁ? አው ቤተ ክርስቲያን የቅዱስ ሚካኤልን በአሎ ሲመት በሂዳርን በሰኔም በዚህ ቀን ቃል ኪዳን በተገባለት ቀን ታከብራለች። ቅዱስ ሚካኤል የተሾነበት ዕለት ነው ብለ ስንም አንዳንድ ሰዎች ቢሾሙ ቢከብሩ ለመከልከል ነው። ለምን ነው አልኳችሁ? እኛ ብንሾን ብንከብርብ ከወደቅንበት ብንነሳ በስልጣን ማማ ላይ ብንቀመጥ በሾመን ህዝብ ላይ ልንገለገል እንጂ ልናገለግል አይደለም። እውነታው ይሄ ነው። ቅዱሳን መላእክት ሲሾሙ፣ ቅዱሳን መላእክት ሲከብሩ ህዝቡን ሊያገለግሉ ነው። ቅዱስ ሚካኤል የተሾመው ስለ ህዝብ ልጆች ሊቆም ነው። እንዲህ ተብሎ ነው የተጻፈው፣ በራእየ ዮሐንስ ምዕራፍ አሥራ ሁለት ላይ ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይመሳላል። ክብርና ምስጋና ልጽሞ ይሆን ስለ ህዝብ ልጆች የሚቆመው ጸሎታችንን የሚያሳርገው እግዚአብሔር ፊት የሚቆመው ሲል መቆም የሚለውን ቤተክርስቲ አስፍታ አምንታ ትናገራለች መቆም ማለት ማን ማለት መቆም ማለት ማስታረቅ መቆም ማለት ይቅርታን ማሰጠት ነው ቅዱስ ሚካኤል በእግዚአብሔር ፊት የሚቆመው ስለ ህዝብ ልጆች ፊት የሚቆመው ስለ ህዝብ ልጆች በእግዚአብሔር ፊት የሚቆመው ቅዱስ ሚካኤል ሊያማልድን ነው ምን ሊለን ነው ተናገሩን ላቸው ሊያስታርቀን ነው ምን ሊለን ነው ይቅርታን ሊያሰጠን ነው ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ዘንዶና ሰራዊቱ ሚካኤልን ተዋጉት፣ ነገር ግን አልቻሉትም ነው የሚለው። ክብር ለቅዱስ ሚካኤል ይሆን የእግዚአብሔር ልጆች። ስለዚህ ዛሬ የምናከብረው በዓለ ሲመቱን ነው። በሁለተኛ ደረጃ ዛሬ በግዝ እግዚአብሔር በወዳጆቹ መካከል የቅዱስ ሚካኤልን ድንቅ ታምራትና ሥራ የገለጠበትና በዛሬው ዕለት በቅዱስ ሚካኤል ስም የታነጸው ቤተ መቀደሱ ቅዳሴ ቤቱ የሚከበርበት ታላቅ ዕለት ነው። ዛሬም እንዲህ በአማረው በንቡ ቅዱስ ሚካኤል ተገኝተን ይህንን መልአክ እንድናከብር የረዳንን ጌታ ከፍ አድርጉ፣ እናመስግኑት። ዛሬ ቅዱስ ሚካኤልን የምናከብርበት መሰረታዊው ዓላማ ቅዱስት አፎ ቅዱስት አፎሚያ ከጠላት ማታለል ከዲያብሎስ ሽንገላ የታደገበትና ጠላቷ ዲያብሎስን ያንበረከከበት ለእርሷም በምልጃና በረድኤት የተገለጠበት ዕለት ነው። እንኳን አደረሳችሁ። ቀደም ሲል እንዳለው አ ኛ ደረጃ በዛሬው ዕለት ባህራንን የታደገበት የሞቱን ደብዳቤ በህይወት የቀየረበት። ዛሬ ብዙ የሞቱ ደብዳቤ አለው። ኦርቶዶክሳውያን ብዙ ሰዎች ተስፋ ቆርጠዋል። ጠላታችን ዲያብሎስ በእኛ ላይ ሞት ያውጃል። የብርሃን መልአክ እየመሰለ እየተገለጠ ሐዋርያው ቅዱስ ጳውሎስ ተናግሮታል። ሰይጣንን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ያለው እውነት በሚመስለው ሐሰት በተሞላው ህይወትና መረጋጋት በጠፋው ዓለም ላይ ዛሬ ጠላታች እንዲያብሎስ ሞትን ያውጃ። በየሆስፒታሉ ተስፋ የቆረጡ በየጸበሉ ስፍራ ያዘኑ እግዚአብሔር ማ ይማርሽ የሚለውን ድምፅ የናፈቁ የሞታቸውን ዕለት የሚጠባበቁ ብዙ ወገኖች አሉ። የሉ ተናገሩ እንጂ የሉም። ሆይ ቤትኩበራቸው ደጃቸውን የዘጉ ነጭ ለብሰው የተራቡ ቀን ዘንበል ያለባቸው ቀና ብለው የእግዚአብሔርን ቀን የሚጠብቁ ብዙ ወገኖች አሉ ሞት የታወጀባቸው። ግራቀኛቸውን ሲመለከቱ ጠያቄ አጽናኝ የሌላቸው ትናንት እጃቸው ለምጽዋት ይሰነዝር የነበረ እጅ ዛሬ ምጽዋት የሚቀበል ብዙ ወገኖቻችን አሉ፣ ሞት የታወጀባቸው። ቅዱስ ሚካኤል ይድረስላቸው፣ አሜን በሉ። ባሕር በተባለው ዓለም ላይ ከባሕር የተገኘው ባሕራንን ባሂር በተባለው ዓለም ላይ ታሪኩን የቀየረ ታሪኩን የለወጠ ቅዱስ ሚካኤል። ባሕር በተባለው ዓለም ላይ ባሕራንን ሆነን ተቅበዝብዘናል። ባሕራንን መስለን ግራ ገብቶናል። ባሕራንን መስለን ኮሎብ እንደ ባሕራን ተስፋ ቆርጠናል። ታሽገናል፣ እንዳንናገር እንዳንመሰክር፣ ጠላታችን ዲያብሎስ በእኛ ላይ ለመሰለጠን አቅዷል። ነገር ግን የእግዚአብሔር ልጆች፣ በእግዚአብሔር ፊት የሚቆመው ታላቁ አለቃ ቅዱስ ሚካኤል፣ የሰውን ልጆች ለመራዳት የሚፈትነው ቅዱስ ሚካኤል በዛሬው ቀን የተዘጋውን ባሕር ከፍቶ እግዚአብሔር ከባይር ላይ አውጥቶ በመልካሙ ስፍራ ላይ አስቀምጦ ብሎም ደግሞ የእግዚአብሔር ልጆች በመጨረሻም በሀብትና በረድኤት አክብሮ የተናቀውን ባሕራንን ያከበረበት የሞቱን ደብዳቤ በሕይወት የቀየረበት ታላቅ ዕለት ነው። በዚህ የተነሳ ዛሬ ባይራንን የታደገበት ታላቅ በዓል ነው። በመጨረሻም ቅዱስ ላሊበላን ወደ ሰማይ ያሳረገበት ዛሬ ኢትዮጵያዊ ጻድቅ በዘጠነኛው መቶ ክፍለ ዘመን የተነሳው ንጉስም ካህንም የሆነው ከአንዲት መጥረቢያ አስራ አንዱ ቅራቢያ ቤተ ክርስቲያንን የሰራው ቀን ቀን እሱ የጀመረውን ማታ ማታ ቅዱስ ሚካኤል ይፈጽምለት ነበረ። ክብር ምስጋና ለስሙ ይሁን። ቀን እሱ የጀመረው ሌቱን ቅዱስ ሚካኤል እያጠናቀቀለት ያድራል። በዘጠነኛው መቶ ክፍለ ዘመን የተነሳው ቅዱስ ላሊበላን ይረዳው ይጠብቀው ይንከባከበው ቅዱስ ሚካኤል ነው። በዛሬው ዕለት ንጉሥ ላሊበላ ጻድቁ ላሊበላ እረፍቱን አረፍተ ዘመን በገታው ጊዜ እግዚአብሔር በወዳጁ በእግዚአብሔር ፊት ቆሞ ያስታርቀው ዘንድ ነፍሱን ያሳረገ በይባቤ መላእክት የተቀበለ እያሸበሸቡ መላእክት ሲወስዱ ይራዳ የነበረው መልአክ ቅዱስ ሚካኤል ነው። ከፍ አድርጉና መስግሎ የመጨረሻው የዛሬው በዓል የምናከብርበት ዋነኛውና መሰረታዊው አላማ ለሰው ልጆች ሁሉ ምሕረትን የጠየቀበት ዕለት ነው። ለሰው ልጆች ሁሉ ምህረትን መጠየቅ ብቻ አይደለም፣ ምህረትን ያሰጠበት ዕለት ነው። ክብርና ምስጋና ለጽሙሁ ሩሩ መልአክ ደጉ መልአክ የዋሁ መልአክ ማነው? ቅዱስ ሚካኤል ለሰው ልጆች ሁሉ ይቅርታን ያሰጠበት ዕለት ነው። ሊቁ ቅዱስ አባ ጊዮርጊስ ዘጋሥጫ ሲናገር እንዲህ ነው የሚለው። ከእህትህ ከማርያም በቀር እንዳንተ ያለ ሩሩ እና ደግ መልአክ የለም አለ። ክብርና ምስጋና ለስሙ ይሁን። ከእህትህ ከማርያም በቀር አለ። እመቤታችንን አስቀደመና፣ እንደ እህትህ እንደ ማርያም አለ። እህትን ይሏታል መላእክት እህታችን ሶና እግዚአብሔር የታረቁባት ሰማይና ምድር የመሰከሩባት የመላእክት እህት የቅዱሳን ወዳጅ የሰማይታት አክሊም የአባቶቻችን ተስፋ የሆነችውን እመቤታችን ሊቁ ቅዱስ ዮሐንስ ማን አባ ጊዮርጊስ ሲናገር እንደ እህትህ እንደ ማርያም አለ። እንደ እህትህ እንደ ማርያም የዋህና ደግ መላክን አለ የዋህና ምንድን አለ ደግ መላክን አለ። ሚካኤል ደግ መላክ ነው። ሚካኤል ሩህ መላክ ነው። ሚካኤል በቅድመ እግዚአብሔር የሚቆምልን መላክ ነው። ሚካኤል የሚያስታርቀን መላክ ነው። ሚካኤል በጭንቀታችን ሰዓት የሚደርስልን መላክ ነው። ሚካኤል ከውድቀታችን የሚያነሳን መላክ ነው። ዘነበ ህዝቡን ይመራ ለነበረው ለህዝብ እስራኤል ይታደጋቸው የነበረ መልአክ ነው። የጠላቶቻችንን ሰፈር ጨለማ፣ የእኛን መንገድ ብርሃን የሚያደርግ የእግዚአብሔር መልአክ ነው። ክብርና ምስጋና ለስሙ። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር ሠላሳ ሦስት ሰባት ላይ ይታየን አየን መልአከ እግዚአብሔር አውዶሞ እግዚአብሔር መላከ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል አለ ማንንም ንገሩኝ በማርያም ጨርሻለሁ ማንን በሚፈሩ ንገሩኛ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር ልጆች እግዚአብሔርን በመፍራት እንድንወጣ እግዚአብሔርን በመፍራት እንድንገባ እግዚአብሔርን በመፍራት እንድንመላለስ ማን ይርዳ? ማን ይርዳ? የጥበብ ሁሉ መጀመሪያ ማንን መፍራት ነው? እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት የሚጀመር ሃይማኖት እግዚአብሔርን በማክበር ይጠናቀቃል። አዎ፣ እግዚአብሔርን በመፍራት የሚጀምር እግዚአብሔርን በማክበር ይጠናቀቃል። እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ የሚሰፍሩ ቅዱሳን መላእክት ናቸው። ለዚህ ነው የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ምን ይላቸዋል? ነገሩን በማርያም ለዚህ ነው ከክፉ ነገር የታደገ የእግዚአብሔር መልአክ አለ ያይቆ ከክፉ ነገር የታደገ ከክፉ ነገር የሚታደገን የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አላለ። ዛሬ እግዚአብሔርን በመፍራት እየተመላለስን ከሚያስፈራው ዓለም እግዚአብሔር እንዲጠብቀ እግዚአብሔርን በማክበር እየተመላለስን እግዚአብሔርን ከማያከብረው ዓለም እንዲታደገን እግዚአብሔርን በመውደድ እየተመላለስን እግዚአብሔርን እና በጎ ስራው ከሚጠላው ዓለም እየራቅን በፍቅርና በአንድነት እንድንኖር ማኒርዳን ማኒርዳን የቅዱስ ሚካኤል አምላክ አመት ሰው ይበለ ዛሬ ሰልፎ በአራቱም ማዕዘን የተባረከችበት የዋሁ መልአክ ቅዱስ ሚካኤል በአዘርት ላይ በምድሪቱ ላይ በአፍላጋቱ ላይ እንዲሁም ደግሞ በሕፃናት ላይ፣ በአረጋውያን ላይ፣ በሰው ልጆች ላይ ሙሉ የተሾመው ጸሎታችንን በቅድመ እግዚአብሔር እንዲያደርስ ወደ እኛ እየበረረ የሚመጣው የእግዚአብሔር መልአክ በመንገዳችን ሁሉ እንዲቀድምልን ፈቃዱ ይሆንልን። አዎ ስለ አንተ መልአኬን እልካለሁ ወደ አዘጋጀሁልህ ስፍራ ያገባ ዘንድ ስለ አንተ መልአኬን እልካለሁ ተብሎ የተነገረ ወደው የእግዚአብሔር መልአክ ወደ ህይወታችን እንዲላክ ወደ አሰብናት ወደ አቀድናት ወደ ምንፈልጋ ወደ ሰማያዊቷ ኢየሩሳሌም ሰማያዊት እንዲያደርሰን ቅዱስ ፈቃዱ ይሆነልን። የመከረን ያስተማረን የአባቶቻችን የቅዱሳን አምላክ ልዑለ ባህሪ አምላካችን እግዚአብሔር ምስጋና ይድረሰው። ከፍ አደርጉና እግዚአብሔርን አመስግኑ። አቲድንግል